ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የጊፍት ሪል ስቴት ለገሀር ሳይት ላይ እየሰራው ያለውን ሱቅና አፓርትመንት ነው። እዚህ ላይ 84 ካሬ ስፋት ነው ያለው፣ 24 ካሬው ግሪን ኤሪያ ነው። እንደምትመለከቱት ከዚህ ሳይት ላይ ሱቅ ከ23 ካሬ ጀምሮ አለ። አፓርትመንት ደግሞ ከ65 ካሬ እስከ 163 ካሬ ነው ያለው። 65 ካሬው ባለ አንድ ምኝታ ነው። 108 እና 141 ካሬ ባለ ሁለት ምኝታ አለ። 163 ካሬ ደግሞ ባለ ሶስት ምኝታ ነው ማለት ነው። ሱቆቹ አሁን ያሉት ግራውንድ ላይና አንደኛ ፎቅ ላይ ነው። ከዛ በላይ ያሉት አፓርትመንት ናቸው፣ መኖሪያ ቤቶች ናቸው ማለት ነው። እዚህ ሳይት ላይ ከመንግስት ጋር ነው 70 30 እየሰራን ያለ ነው። በፍጥነት ነው እየተገነባ ያለው። መታችሁ ሳይቱን ማየት ትችላላችሁ። በካሬ 94500 ነው። በአንድ አመት ተኩል የምናስረክበውን እየሸጥን ያለ ነው። በሶስት አመት የምናስረክበውን ደግሞ በካሬ 118 ሺ ነው እየሸጥን ያለ ነው። በሶስት አመት የሚጠናቀቀው ላይ አሁን ግንባታው የደረሰው ወደ 40% ደርሷል። ሶስተኛ ላይ ደርሷል። እዛ አንደኛ በአንድ አመት ተኩል የምናስረክበው ደግሞ አሁን ሁለተኛ ላይ ደርሷልኝ። በፍጥነት እየተገነባ ነው። ከመንግስት ጋር እየገነባ ነው ስለሆነ መጥተው ሳይቱን ቢያንስ በወር በሶስት ወርም እየመጡ ምን ላይ እንደደረሰ ፕሮግረሱ ስለሚያዩት በፍጥነት ነው እየተገነባ ያለው። አፓርትመንቶች በጣም እየተሸጡ ነው፣ ሱቆቹ እያለቁ ነው። ትንሽ ካሬ ብቻ ነው የቀረው፣ አብዛኛው ተሽጧል ማለት ይቻላል። ይሄ ድል እንዳያመልጣችሁ ከስር ባለው ስልክ ቁጥር ደውሉልን። እናመሰግናለን።